እንዴት ውላችኋል፣ ክቡራን ተመልካቾቻችን፣ ስድስት ሰዓት ሆኗል። አሁን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያ ተጀምሯል። ለሁለት ሰዓታት የሚያቆዩትን የሀገር ውስጥና የውጭ መረጃዎች አካቶ በያላችሁበት ከእናንተ ጋር ይቆያል። በተለያዩ ጉዳዮች ቆይታ የሚያደርገውን ዜና ኢትዮጵያ መታሰቢያ ደረጀና ማህሌት የታደለ እየመራን ከእናንተ ጋር እንሆናለን። አብራችሁን እንድትቆዩን በአክብሮት እንጋብዛችኋለን። ተመልካቾቻችን፣ የስድስት ሰዓት አበይት ጉዳዮችን እናስቀድም። ኢትዮጵያ በአፍሪካ ቴክኖሎጂ ዘርፍ ያላትን ንቁ ተሳታፊነት አጠናክራ ትቀጥላለች ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። በአማራ ክልል የከተማ ግብርና ዘርፉ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት በመደገፍ ጉልህ ሚና እየተጫወተ ስለመሆኑ ተገለጸ። በደቡብ ኢትዮጵያ ክልል ወላይታ ዞን በአደጋ ስጋት ምክንያት ከቀያቸው የተፈናቀሉ ስድስት ሺህ ተጎጂዎችን መልሶ የማቋቋም ስራ እየተከናወነ መሆኑን የክልሉ ግብርና ቢሮ አስታወቀ። ከውጭ በሩሲያና ዩክሬን መካከል የሰላም ድርድር በቱርክ ኢስታንቡል መካሄዱን ቀጥሏል። የእሳቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር ስትቆዩ ቀደም ሲል ያስተዋወቅናችሁንና ሌሎች ሰፊ ጉዳዮችን እየተከታተላችሁ ነው የምትቆዩት። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን እየተከታተሉ የሚገኙ ባልደረቦቻችን አሉ። በተመረጡ ጉዳዮች ላይም ተጨማሪ መረጃ የሚሰጡን እንግዶችንም እንዲሁ ጋብዘንላችኋል። በቀጥታ መስመራችን ላይ አባዲ ወይናይ ከዚሁ ከአዲስ አበባ ተገኝቷል። የኢትዮጵያ ቴክ ኤክስፖ 2025 በአዲስ አበባ እየተካሄደ ነው የሚገኘው። ይህንኑ ጉዳይ በተመለከተ ከሱ ጋር ወደ በኋላ ላይ ቆይታ እናደርጋለን። ወደ ባህር ዳር ስንሻገር ሳሙኤል ወርቃየሁን በባህር ዳር እናገኘዋለን። የተገኘበት እውነት ደግሞ በአማራ ክልል የከተማ ግብርና አመራሮችና ባለሙያዎች የልምድ ልውውጥና ስልጠና መድረክ እየተካሄደ ነው የሚገኘው በዚህ መድረክ ላይ የተነሱ ዋና ጉዳዮች ምንድን ናቸው በሚለው ላይ መረጃ እንለዋወጣለን ባልደረባችን ታምራየሁ ወንድም አገኝም እንዲሁ በቀጥታ መስመራችን ላይ ተገኝቶልናል የኢትዮጵያ አይዶል ጉዞ ጥበብን ፍለጋ የት ደረሰ ቀጣይ ወዴት ያመራል የሚለውን ጉዳይ ከእሱ ጋር ቆይታ እናደርግበታለን ከዛ በተጨማሪ እንግዶችንም በቀጥታ መስመራችን ላይ ጋብዘናል ተመልካቾቻችን በተለይ ደግሞ ዛሬ የኢትዮጵያ ኤርትራውያን ማህበር የዓለም የፕሬስ ነጻነት ቀንን በፓናል ውይይት እያከበረ ነው የሚገኘው በዚህ ጉዳይ ላይ ዮናታን ተስፋዬ የመገናኛ ብዙሀን ባለስልጣን ምክትል ዋና ዳይሬክተር ናቸው ከሳቸው ጋር መረጃዎችን እየተጋራን ወደ በኋላ ላይ ቆይታ እናደርጋለን ወደ ባህር ዳር ስንመለስ ራሄል ፍሬ በቀጣ መስመራችን ላይ ናት ያለችው በባህር ዳር ከተማ በወቅታዊ የሰላም ጉዳይ ላይ ውይይት እየተካሄደ ነው የሚገኘው በዚህ ውይይት ላይ የተለያዩ የማህበረሰብ ክፍሎች ተሳታፊ ሆነዋል በውይይቱ የተነሱ ጉዳዮችን በተመለከተ ራሄልን እናገኛታለን ወደ ወላይታ ሶዶ ስንሻገር ደግሞ እንግዳ ጋብዘናል። አቶ ዳዊት ደሳለኝ የወላይታ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ ናቸው። በደቡብ ኢትዮጵያ ክልል ወላይታ ዞን በአደጋ ስጋት የተፈናቀሉ ዜጎችን መልሶ ለማቋቋም እየተሰሩ ያሉ ስራዎች ምንድን ናቸው ስንል እሳቸውን እንጠይቃለን። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን በቀጥታ መስመር ላይ የሚገኙ ባልደረቦቻችን የተገኙባቸውን ሁነት እናስቀድማለን። ኢትዮጵያ በአፍሪካ ቴክኖሎጂ ዘርፍ ያላትን ንቁ ተሳታፊነት አጠናክራ ትቀጥላለች ሲሉ ፕሬዝዳንት ታዬ አፅቀሥላሴ ተናገሩ። የኢትዮጵያ ቴክ ኤክስፖ 2025 በአዲስ አበባ እየተካሄደ ነው። በዚህ ኤክስፖ ከፍተኛ የመንግስት የስራ ኃላፊዎች፣ ሚኒስትሮች፣ የተቋማት ተወካዮች፣ ባለድርሻ አካላት በዘርፉ የተሰማሩ ባለሙያዎችን ጨምሮ በርካታ ሰዎች ታድመዋል። ኢትዮጵያ ለቴክኖሎጂ ዘርፍ ትኩረት በመስጠት በርካታ ስኬቶችን ማስመዝገብ ስለመቻሏም ነው የተጠቀሰው በቀጣይም በአፍሪካ በዲጂታል ዘርፉ ቀዳሚ ሀገር ለመሆን ልዩ ትኩረት ሰጥታ እየሰራች ስለመሆኑ ተነስቷል። የተካሄደ ባለው የኢትዮጵያን ቴክ ኤክስፖ ምን ምን ሀሳቦች ተነሱበት የሚለውን ደግሞ ከባልደረባችን አባዲ ወይናይ ጋር ቆይታ እናደርግበታለን። አባዲ እንዴት ቆይተሃል? ኤክስፖውን እየታደምክ ትገኛለህ እና በኤክስፖ ላይ የተካተቱ ጉዳዮች ምንድን ናቸው? ኢትዮጵያ በዘርፉ ምን ተግባራትን እያከናወነች ስለመሆኑ የተነሳው ሀሳብስ ምንድን ነው? አመሰግናለሁ። እንግዲህ የኢትዮጵያ ቴክ ኤክስፖ ኢቴክስ 2025 በዛሬው ዕለት በይፋዚ መካሄድ ጀምሯል። በአዲስ አበባ ማለት ነው። በአዲስ ዓለም አቀፍ ኮንቬንሽን ሴንተር ነው እየተካሄደ የሚገኘው ይህ ኤክስፖ ዛሬን ጨምሮ ለሚቀጥሉ ሶስት ቀናትም የሚቆይ ነው የሚሆነው። እንግዲህ በዚህ ኤክስፖ 48 የሚሆኑ የዓለም ሀገራት ናቸው እየተሳተፉ የሚገኙት አጠቃላይ ከ10000 በላይ መሳታፊዎች እንደታደሙ ነው በዚህ ኤክስፖ የተገለጸ ማለት ነው። እንግዲህ በዚህ ኤክስፖ የተለያዩ ከፍተኛ የመንግስት የስራ ኃላፊዎች፣ ሚኒስትሮች፣ ከዛ ባሻገር ደግሞ የከተማና የክልል ርእሳነ ፕሬዚዳንቶች ተገኝተዋል። ከዛ ባሻገርም በዘርፉ የተሰማሩ ባለድርሻ አካላት፣ ባለሙያዎችና እንዲሁም ደግሞ ተቋማትም ተገኝተዋል። እንግዲህ ይህ ኤክስፖ በይፋ ያስጀመሩት የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ ናቸው። እንግዲህ ይህ ኤክስፖ አጠቃላይ በዘርፉ እየተከናወኑ ያሉ ስራዎችን የሚያስቃኙ የተለያዩ ስራዎችም በስፋት የቀረቡበት ነበር ማለት የሚቻል ነው የሚሆነው እንደሚታወቀ የኤክስፖ በዋናነት ትኩረት ያደረገው በሳይበር ደህንነት ቀጥታ ባሻገረው ነው በአርቲፊሻል ኢንተለጀንስ ወይም ደግሞ በሰው ሰራሽ አስተውሎት እንዲሁም በፊንቴክ ላይ ትኩረትን በማድረግ ነው ይህ ኤክስፖ እየተካሄደ የሚገኘው እንደሚታወቀው ኢትዮጵያ እንግዲህ የተለያዩ እቅሎችን ተግባራዊ በማድረግ አጠቃላይ በቴክኖሎጂ ዘርፍ ያላትን አሰራርና አጠቃላይ አተገባበር ለማጠናከር በርካታ ስራዎችን ስታከናውን እንደነበር ነው የተገለጸው የኢትዮጵያ ዲጂታል ኢትዮጵያ 2025 ንም ሙሉ ሙሉ በሙሉ ሊባል በሚችል ደረጃ ተግባራዊ በማድረግ አጠቃላይ ኢትዮጵያ አሁን ላይ በዲጂታል ዘርፍ ላይ እያከናወነችው ያለው ስራ እምርታዊ ለውጥ እያመጣ እንደሚገኝ ነው የተገለጸው ማለት ነው እንግዲህ ፕሬዝዳንት ታዬ አፅቀሥላሴ እንደገለጹ ከሆነ ኢትዮጵያ አጠቃላይ በዲጂታል ዘርፍ ላይ በርካታ ስራዎችን እየሰራች ትገኛለች ብለዋል። ለምሳሌ እንደ ምሳሌ ብንመለከትም ቴሌ ቴሌብር ተጠቃሽ ነው። አጠቃላይ ቴሌብር በከተሞች ብቻ ታጥሮ የነበረውን የፋይናንሻል አካታችነት አሁን ላይ ወደ ገጠሩ ማህበረሰብ በማብዛት አሁን ላይ በፋይናንስ ዘርፍ ላይ ያለውን አካታችነት ከጊዜ ወደ ጊዜ እያደገ መምጣቱን አንስተዋል። ከዛ ባሻገርም አሁን ላይ ከተሞች የኮሪደር ልማት ተግባራዊ እያደረጉ እንደሚገኘው አንስተዋል። ይህ የኮሪደር ልማት አጠቃላይ ከተሞችን ከማዘመን ባሻገር አጠቃላይ የአሰራሩን ዘመናዊ በማድረግ እና ዲጂታል የሆኑ አሰራሮችን ለመዘርጋት ይህ የኮሪደር ልማት ከፍተኛ እምርታ አለው ብለዋል ማለት ነው። ከዛ ባሻገርም የአርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎት የሚሰጡት አገልግሎት ከጊዜ ወደ ጊዜ ይጠናከረ መጥቷል። መንግስትም ለዘርፉ ትኩረት በመስጠት አጠቃላይ የዲጂታል ዘርፉን ለማጠናከር በካታ ስራዎችን እየሰራ እንደሚገኝ አንስተዋል። በተለይም ደግሞ በቀጣይም ትኩረት ሊሰጥባቸው ይገባል ያሏቸው ጉዳዮች አሉ። ካገንሷቸው ጉዳዮች መካከልም አሁን ላይ የፋይናንስ አካታችነትን ለማሳደግ በተለይም ደግሞ ባንኮችና ማይክሮ ፋይናንሶች ትኩረት ሊያደርጉ ይገባል። በዘርፉ ለተሰማሩ ስራ ፈጣሪዎች የሚያደርጉትን ድጋፍና ብድር በማጠናከር አጠቃላይ ኢትዮጵያ በቴክኖሎጂ የዳበረች ሀገር ለማድረግ በሚደረግ ሂደት ውስጥ የበኩላቸውን ሚና ሊወጡ እንደሚገባ አንስተዋል። ከዛ ባሻገርም ደግሞ በምስራቅ አፍሪካ ሀገራት መካከል ያለውን ትስስር በማጠናከር እንዲሁም ደግሞ ከፍተኛ የመንግስት ተቋማት ከፍተኛ የትምህርት ተቋማትና ዩኒቨርሲቲዎች ጋር በትብብር በመስራት በዘርፉ የሚደረጉ ጥናትና ምርምር ስራዎች ተጠናክረው ሊቀጥሉ እንደሚገባ ነው ያነሱት። ከዛ ባሻገርም ወጣቶች ላይ ትኩረት በማድረግ መጪው ዘመን በቴክኖሎጂ የዳበረ ምህዳር ለመፍጠር የሚሰራው ስራ ሊጠናከር እንደሚገባ ነው ፕሬዚዳንቱ ያነሱት ማለት ነው። ከዛ ባሻገርም እንደሚታወቀው ኢትዮጵያ የአምስት ሚሊዮን ኮደር ስልጠና ተግባራዊ እያደረገች ትገኛለች። ይህ ደግሞ አጠቃላይ ወጣቶች በቴክኖሎጂ ዘርፍና በዲጂታል ዘርፍ ያላቸውን ክህሎት ለማሳደግ ከፍተኛ ምርታ እንዳለን የተገለጸ ማለት ነው እንግዲህ የኢንፎርሜሽንና መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሀሚድ እንደገለጹት ከሆነ አሁን ላይ ቴክኖሎጂ በኢትዮጵያ ቅንጦት የሆነበት ዘመን አብቅቷል አሁን ላይ ቴክኖሎጂ ለተለያዩ መሰረተ ልማቶች ከፍተኛ ፋይዳ ያለው በመሆኑ በተለያዩ ዘርፎች ላይ ተግባራዊ እየተደረገ ይገኛል በትምህርት በጤና በመሰረተ ልማት እንዲሁም ደግሞ በመንግስታዊ አስተዳደር ላይ ቴክኖሎጂ ና ዲጂታ ተግባራት ተግባራዊ እየደረገ ይገኛል ይህ ደግሞ አጠቃላይ ዘርፉን ለማጠናከር የሚሰራው ስራ ከፍተኛ አስተዋጽኦ እንዳለው ገልጸዋል እንግዲህ በዚህ ኤክስፖ የተለያዩ ባለሙያዎች ናቸው የተሳተፍ የሚገኙት ታዲያ ይህ ኤክስፖ ደግሞ አጠቃላይ ሀገራትን ለማሳሰርና በዘርፍ የሚደረጉ ስራዎችን በተሳሰርና በተቀናጀ መንገድ እንዲከናወን ለማድረግ ከፍተኛ አስተዋጽኦ እንዳለው ነው ዋና ዳይሬክተር ያነሱት። እንግዲህ በቀጣይም በዘርፍ የሚደረገው ስራ በተጠናከረ መልኩና በተናበበ መልኩ ለመስራት የሚሰራው ስራ በቀጣይም ሊጠናከር እንደሚገባ አነስተዋል። ይህ ኤክስፖ እንግዲህ ለሚቀጥሉት ሶስት ቀናት የሚቆይ ነው የሚሆነው ማለት ነው። አባዲ እናመሰግናለን። መልካም ቀን። በአማራ ክልል በከተማ ግብርና ዘርፍ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት በመደገፍ በኩል ጉልህ ሚና እየተጫወተ ስለመሆኑ ተገለጸ። በክልሉ የከተማ ግብርና አመራሮችና ባለሙያዎች በዘርፉ የልምድ ልውውጥና የስልጠና መድረክ በባህር ዳር ከተማ እየተካሄደ ነው። ይህንኑ መድረክ እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየውት ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። ከባህር ዳር ሳሙኤል እንደምን ቆይተሃል? በአማራ ክልል የከተማ ግብርና እንቅስቃሴ አሁን ላይ ያለበት ሁኔታ ምን ይመስላል? በልምድ ልውውጥ መድረኩ ላይ የተነሱ ሀሳቦችን ጨምረህ አካፍለን። አመሰግናለሁ። እንግዲህ ኢትዮጵያ በተለይም ደግሞ የምግብ ዋስትናን ለማረጋገጥ ነድፋ ከምትንቀሳቀስባቸው መርሃ ግብሮች መካከል የከተማ ግብርናን ማስፋፋት ይገኝበታል። በተለይም ደግሞ በዚሁ ረገድ ባለፉት ጥቂት ዓመታት ወዲህ በስፋት እየተሰራ ይገኛል። በአማራ ክልልም በተለይ በተለያዩ ከተሞች ይህ የከተማ ግብርና መርሃ ግብር ተነድፎ እየተሰራ ይገኛል። በዛሬው እለትም በተለይም ደግሞ የከተማ ግብርና አመራሮችና ባለሙያዎች የልምድ ልውውጥና የስልጠና መድረክ ነው እየተካሄደ የሚገኘው። በዚሁ መድረክም በክልሉ ወደ ስምንት የሚደርሱ ከተሞች የተለያዩ ባለድርሻ አካላት እየተሳተፉበት ይገኛሉ ማለት ነው። በተለይም ደግሞ በዘርፉ በተለይ ባለፉት ዓመታት የመጡ ለውጦች ምንድን ናቸው? በተለይም ማስተካከል የሚገባን ምንድን ነው? ማህበረሰብ ውስጥ ምን ያክል ተጠቃሚነት እያረጋገጠ ነው? የሚሉ የተለያዩ ሀሳቦች እየተነሱበት ይገኛሉ ማለት ነው። በዚሁ የስልጠናና የልምድ ልውውጥ መድረክም በግብርና ሚኒስቴር የከተማ ግብርና መሪ ስራ አስፈጻሚም ተገኝተው ነበር። በተለይም ደግሞ ይህ መርሃ ግብር ከተጀመረ ወዲህ በተለይም የምግብ ዋስትናን ለማረጋገጥ እየተደረገ ባለው ጥረት ደጋፊ ሀሳቦችና ደጋፍ እየተሰጠበት እንደሚገኝ ተገልጿል ማለት ነው። ለአብነትም እንግዲህ ከዚህ ቀደም በሀገሪቱ ብሎም እንደ ክልልም ግብርና ምርት የሚታወቀው በገጠሩ አካባቢ ነበር። በአሁኑ ወቅት በተለይ ከጥቂት ዓመታት ወዲህ ግን በከተማም ጭምር እየተመረተ ይገኛል። በከተማም ጭምር የተለያዩ የእንስሳት ሀብት አልሚዎች እየተሳተፉ ይገኛሉ። ከዛ ባለፈም ደግሞ የተለያዩ ፍራፍሬዎችና የጓሮ አትክልቶችን የሚያመርቱ ዜጎችም እየተበራከቱ መጥተዋል። በዚህ ረገድ በተለይም ደግሞ በከተማ የምግብ ዋስትናን ማረጋገጡ ረገድ የራሱን አስተዋጽኦ እያበረከተ እንደሚገኝ ተገልጿል። ከዛ በተጨማሪም በተለይም ደግሞ የገበያ ክፍተትን በመሙላቱ ረገድም እንግዲህ ከዶሮ ከእንስሳትና ከተለያዩ ተዋጽኦዎች የሚገኙ ምርቶችን ወደ ገበያ በማውጣት ለተጠቃሚ በማቅረቡ ረገድ የጎላ አስተዋጽኦ እያበረከቱ እንደሚገኙ ተገልጿል። ከዛ በተጨማሪም ደግሞ በስራ እድል ፈጠራም የተለያዩ የግብርና ስራዎችን በማሳተፍ ረገድ የተለያዩ ወጣቶች ተመርቀው ጭምር ወደ ዘርፉ እየተቀላቀሉበት መሆኑ ይታወቃል እና በዚህ ረገድ በተለይ በስራ እድል ፈጠራ በኩልም የራሱን አስተዋጽኦ እንደሚያበረክት ነው የተገለጸው ማለት ነው። እንግዲህ በዛሬው ዕለት እየተካሄደ በሚገኘው የልምድ ልውውጥና የስልጠና መድረክም በተለይም በባህር ዳር ከተማ የተከናወኑ የሚገኙ የተለያዩ የግብርና ልማት ስራዎች ጉብኝትና ልምድ ልውውጦች ተካሂደውበታል። ከዛ በተጨማሪም ደግሞ ከየከተሞቹ የመጡ በዘርፉ እየተሰሩ ያሉ ስራዎች ምንድናቸው ናቸው የሚለውን ከተሞች ራሳቸው የሚጋሩበትና ና የተለያዩ አሰራሮችም ልምድ የሚቀሳሰሙበት መድረክ ነው። በተለይ እንደ ፌዴራል ይህንን በስትራቴጂም ጭምር በግብርና ስትራቴጂ ንድፍም ተነድፎም ጭምር ወደ ስራ እንደተገባና ና ይህን ስትራቴጂ ደግሞ ውጤታማ ለማድረግ የጋራ መግባባት ላይ ደረሱና በዚሁ የስልጠናና ና የልምድ ልውውጥ አካልም አንዱ የዚሁ አንዱ አካል ሆኖ የተሰራበት እንደሚገኝና ና በዚሁ ረገድ እንግዲህ ለወደፊትም እነዚህ ተጨባጭ ስራዎች ይሰሩበታል ተብሎ ይጠበቃል። እንግዲህ ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን። ሳሙኤል፣ ለመረጃ ጥሩ ጊዜ ሆንልህ ቀጥለናል ተመልካቾቻችን። ከለውጥ ወዲህ መንግስት የመገናኛ ብዙሀንና የጋዜጠኞችን ነጻነት ለማረጋገጥ ተስፋ ሰጪ ስራዎችን ስለ መስራቱ የመገናኛ ብዙሀን ባለስልጣን አስታወቀ። ኢትዮጵያ አርታያን ማህበር የዓለም የፕሬስ ነጻነት ቀንን በፓናል ውይይት እያከበረ ይገኛል። በዚሁ መድረክ ጋዜጠኞች፣ የመገናኛ ብዙሀን ባለሙያዎችና የተለያዩ ሀገራት አምባሳደሮች ተገኝተዋል። ኢትዮጵያ ከ2010 ዓ ም ወዲህ በፈተና ውስጥ ሆና የመገናኛ ብዙሀንን ነጻነት ለማረጋገጥ የሰራችው ስራ ተስፋ ሰጪ እንደነበር የመገናኛ ባለስልጣን ምክትል ዋና ዳይሬክተር ዮናታን ተስፋ ተናግረዋል። ሪፎርም ከተደረገባቸው ተቋማት መካከል የመገናኛ ብዙሀንን አዋጅ ለማሻሻል እየተሰራበት ያለውን ስራ በማሳያነትም ጠቅሰዋል። የዓለም የፕሬስ ነጻነት ቀን በሰው ሰራሽ አስተውሎት ወቅት ሲከበር በርካታ እድሎችና ፈተናዎችን ይዞ ስለመምጣቱም ነው የተገለጸው። የፕሬስ ነጻነቱ ከቴክኖሎጂ መስፋፋት ጋር ተዳምሮ የጋዜጠኝነትን ስነ ምግባር በመጣስ የሀሰተኛ መረጃዎች ስርጭት መስፋፋትም ጋር ፈተና እንደገጠመው ነው እየተጠቆመው ይህንን ለመከላከል ታዲያ የተለያዩ ተግባራት በመንግስት በኩልም የተተገበሩ ስለመሆናቸው በዚሁ መድረክ ላይ ተነስቷል። ይህንኑ ጉዳይ ይዘን ነው የምንቀጥለው። ተመልካቾቻችን ተጨማሪ መረጃዎችን ለመጋራት በቀጥታ መስመራችን ላይ እንግዳ ጋብዘናል። እንግዳችን የአቶ ዮናታን ተስፋዬ የኢትዮጵያ አርታዒያን ማህበር ያዘጋጀውን መድረክ ዛሬ ሲከታተሉ ነበረ። ቀደም ሲልም እሳቸው ያነሱትን ሀሳብ ማሳያ አድርገን አንስተናል። የመገናኛ ብዙኃን ባለስልጣን ምክትል ዋና ዳይሬክተር ናቸው። ከእሳቸው ጋር ቆይታ እናደርጋለን። እጅግ አድርገን እናመሰግናለን አቶ ዮናታን ስለ ጊዜዎት፣ ስለሚያነሱልንም ሀሳብ። ቀደም ሲል እያነሳን ነበረ፣ ከሚዲያ ነፃነት ጋር ተያይዞ፣ በተለይ መንግስት ከለውጡ ማግስት የፕሬስ ነፃነትን ለማረጋገጥ እየሰራቸው ያሉ ስራዎች ምንድን ናቸው? እውነት ነው። ባለፉት ስድስት ሰባት ዓመታት ውስጥ የኢትዮጵያ መንግስት በርካታ ዘርፎች ላይ የሪፎርም ስራዎችን እየሰራ ቆይቷል። እነዚህ ሪፎርም ስራዎች ያው ቀጣይነት ያላቸው ናቸው። በዚህ ውስጥ አንዱ የሚዲያ ዘርፉ ነው። የሚዲያ ዘርፉ ደግሞ በስፋትም በኳሊቲም እንዲያድግ ብዙ ስራዎች ሲሰሩ ቆይተዋል። ከዚህ ውስጥ የህግ ማሻሻዮች አሉ። ከህግ ማሻሻዩ ደግሞ አስቻይ ሁኔታ ፈጥሯል። በዛ ውስጥ በርካታ ሚዲያዎችን መመዝገብ፣ ፈቃድ መስጠት በፊት ይከለከሉ የነበሩት ወደ ሀገር ውስጥ እንዲገቡ በሀገር ውስጥም ደግሞ ቀና የሆነ ፕሮሰስ ያልበዛበት የምዝገባና የፈቃድ አሰጣት ስርዓት ከማንበር ባሻገር ባለፉ በርካታ ዓመታት በተለይም ከለውጡ ዓመታት በፊት በነበረው የሚዲያ ኢንዱስትሪ ላይ ያጋጥሙ የነበሩ በርካታ ችግሮች አሉ። አጠቃላይ ከፖለቲካ ስርዓታችን ወዘተርፍ የሚመጡ ሰው እነሱንም ታክል ከማድረግ አንጻር ወይም እነሱን ከመቅረፍ አንጻር ብዙ ስራዎች ሲሰሩ ቆይተዋል። በተለይም ሚዲያዎች አካባቢ ላይ ሆን ብለው ከሚያጠፉት ካልሆነ በስተቀር በአመዛኙ በስህተት የሚጠፉ ጥፋቶች ይኖራሉ። እነዚህን ከማስተካከል አንጻር የአቅም ግንባታ ስራዎችን ስንሰራ ቆይተናል። ከተለያዩ አጋር አካላትም ጋር እንደዚሁ ስንሰራ ነበረ። ስለዚህ በአጠቃላይ ባለፉት ሰባት ስድስት ዓመታት ውስጥ የሚዲያ ዘርፉን ሪፎርም ከመምራት ኢምፕሊመንት ከማድረግ ከማገዝ፣ ቀና መስመር ይዞ እንዲሄድ ከማድረግ አንጻር በጣም በሆደ ሰፊነት በጣም በብዙ ፈተናዎች ውስጥ የተለያዩ ግጭቶች፣ የተለያዩ አጀንዳ ያላቸው አካላት ሀገራዊም ቀጠናዊም በሆኑ ጉዳዮች ጭምር ወጥረው ይዘውን ባለ ወቅትና ሚዲያው ደግሞ በዚህ ውስጥ ከፍተኛ ተጽዕኖ የሚያሳድርበት አንዳንድ አካላትም ይህንኑ ተጠቅመው የዜጎችን ወጥቶ መግባት፣ በሰላም መኖር የሀገራችንም ፋንዳመንታል የሆነው ብሔራዊ ጸጥታና ብሔራዊ ጥቅሞቻችንም በሚገዳ ደረጃ የሚሰሩ ስራዎችን ከሁኔታ ድንድ ከምናስብበት ነገር አንጻር ሪፎርሙ አድካሚ መሆኑ ፔንፎ መሆኑ የታወቀ በመሆኑ ወደ ሰፊ በመሆን በማስተዋል በጥበብ እየተመራን የቆየው ይህም ተጠናክሮ የሚቀጥል ነው የሚሆነው። ዛሬ የፕሬስ ፍሪደም ዴይን ስናከብር ባለፉት ሰባት ዓመታት ያገኘናቸውን በጣም አበረታች ውጤቶች ትልቅ ዋጋ በመስጠት ያሉብንን ፈተናዎች ደግሞ ከቴክኖሎጂም ጋር ተያይዞ የተጋረጡብን ፈተናዎች በርካታ ናቸው። እነሱንም ጭምር ኢኖቬቲቭ በሆነ መንገድ ዘርፉን ከዘመን ጋር ዘምኖ የህዝብን የመረጃ ተደራሽነትና ስጡን ማህበረሰብ ከመፍጠር የዲሞክራሲ ስርዓት ግንባታንም በኛው ልክ እና በኛው የእርምጃ ልኬት እና በእኛው የማህበረሰብ እሴት ባህል ባገናዘበ መልኩ ተጠናክሮ እንዲቀጥል መወጣት ያለባቸውን አወንታዊ አበርክቶት እንዲወጡ እንደ ሬጉላቶሪ ተቋም ማድረግ የምንችላቸውን ነገሮች ሁሉ በሕግ ማዕቀፍም፣ በፖሊሲ በማስፈጸምም፣ በመርህም እየሰራን ያለ ነውና ይሄንን ቀን ስናከብር ባለፉት ዓመታት ያገኘናቸውን ጥሩ ተሞክሮዎች፣ ልምዶች፣ ውጤቶች ትልቅ ዋጋ በመስጠት ፈተናዎቻችንን ለማለፍ ደግሞ ውይይቶችን፣ አጋርነቶችን በማጠናከር ወደፊት በመራመጥ ላይ ምናልባት ከዚሁ ካነሱት ጉዳይ ጋር ያይዘን አንድ ነገር እናንሳ። ከመዘመን ጋር ሲያነሱ በተክለይ በተለይ የቴክኖሎጂ መስፋፋት አሁን ላይ ለፕሬስ ነፃነቱ ምን እድሎችን ይዞ መጥቷል? ፈተናዎች ውስጥ በምን መልኩ ነው የሚገለጹት? እውነት ነው። የራሱ ሁሉ ነገር የራሱ መልካም እና መጥፎ ገጽታዎች ይኖሩታል። በአንድ በኩል ቴክኖሎጂ የመረጃ ተደራሽነትን ከማፋጠን ብዙሃኑን ተደራሽ ከማድረግ ብዙሃኑን በመረጃ ስርጭት ውስጥ የራሳቸው አበርክቶት እንዲኖራቸው፣ በአጠቃላይ ድሮ ፕረስ ፍሪደም ነው የምንለው። ምክንያቱም ፕረሱ ወይም ሚዲያው ነፃነት ይፈልጋል ነው። ዛሬ ሁሉም ዜጋ ሀሳቡን በነጻነት የማሸራሸር መረጃ የማሰራጨት የመቀበል ነጻነት ቴክኖሎጂ እራሱ ሰጥቶታል። ስለዚህ ይሄ ቴክኖሎጂ ትልቅ እድል ነው የፈጠረው። በኢኮኖሚው፣ በፖለቲካው፣ በማህበራዊ ጉዳዮች ላይ መረጃዎች በፍጥነት በብዛት እንዲሰራጩ መልካም አጋጣሚ፣ ምቹ ሁኔታ ፈጥሯል። ይሄ ምቹ ሁኔታ ደግሞ ያለ ራሱ እንከን አይደለም የሚመጣው። በአንድ በኩል በጣም የመረጃ ኦቨርሎድ አለ። ዜጎች የሚዲያ ሊትሬሲ ወይም የመረጃ ኮንሳምፕሽናቸውን መረጃ አቀባበል ስርዓታቸውን ማስተካከል እዛ ላይ ግንዛቤ ማስጨበጫ መድረኮች፣ ስራዎች መስራት በጣም አስፈላጊ ነው የሚሆነው። ከዘመኑ ጋር አብሮ መዘመን ሲባል እነዚህንም ጭምር የሚዲያ ሊትረሲ የምንለውንም ጭምር በሚዲያዎችም በዜጎችም ዘንድ ማስረጽ ያስፈልጋል። እንዴት መረጃ እጠቀማለው ከየት ነው መረጃዬን የማገኘው መረጃው ትክክለኛ እና ሀቀኛ መሆኑን እንዴት ነው ማረጋግጠው የሚሉ ጉዳዮች ላይ ሰፊ የሆነ ስራ መሰራት አለበት። በዚህ ዘርፍ ደግሞ መገናኛ ብዙሃን ባለስልጣንም፣ ሌሎች ባለድርሻ አካላትም ሰፊ የሆኑ ስራዎችን ሊሰሩ ያስፈልጋል። በሌላ በኩል ለእኛም ፈተና የሆነብን ለሀገርም ለሌሎች ሀገራትም ጭምር ፈተና የሆነው ነገር ይሄ ሌጋሲ ሚዲያ የምንለው ልክ እንደናንተ ያለው ይሄ ትራዲሽናል ቴሌቪዥኑ፣ ሬዲዮ፣ አጠቃላይ ብሮድካስተሮች እና ፕሪንት እየተፈተኑ ያሉበት ለእኛም ስራችን ደግሞ እንደዚሁ በጣም ማሰብ የሚፈልገው ነገር ቴክኖሎጂ ያመጣው ወይም ሶሻል ሚዲያዎች በኩል ያለው የመረጃ ስርጭት ከፍጥነቱ እና ብዙሀኑን ተደራሽ ከማድረጉ ጋር ተያይዞ የሌጋሲ ሚዲያው ወይም ደግሞ ትራዲሽናል ሚዲያው በአንዳንድ በኩል የታብሎይድ ይሄ ዝም ብሎ የሀሜትና የወሬ ማቀባበል አይነት ባህሪ እየተስተዋለበት መጥቷል። ይሄ ክሊክ ቤት የምንለውን ሶሻል ሚዲያ ላይ ወይም ሌሎች የኢንተርኔት አማራጮች ላይ መረጃዎችን ብዙ ሰው እንዳያያቸው ሲባል ብቻ ገንዘብ ለማግኘት ሲባል ብቻ በጣም ሰንሴሽናል የሆኑ ስሜት ቆስቋሽ ምንም ዴፕዝ የሌላቸው ነባራዊ ሁኔታን ያላገናዘቡ ኮንቴክስትን አውድን ያላገናዘቡ መረጃዎችን የሚያሰራጩበት ሁኔታ አለ። ይህንን ከመታገል ከመፍታት አንጻር በሁሉም አካላት ዘንድ ሰፊ ስራ ይጠይቃል። ሀሰተኛ መረጃና ጥላች ጥላቻ ንግግርንም ለመከላከል ኦልሬዲ የወጣ አዋጅ አለ። ያንን አዋጅ ለማስፈጸም የሚያግዙ ደንቦችም እንደዚሁ መውጣት ይኖርባቸዋል። እና በዚህ መልኩ ምሉዕነት ያለው መፍትሄ የሚፈልጉ ቻሌንጆች ቴክኖሎጂዎች ነገር ግን እናመሰግናለን። አቶ ዮናታን ተስፋዬ መገናኛ ብዙኃን ባለስልጣን ምክትል ዋና ዳይሬክተር። መልካም ጊዜ። እንቀጥላለን ተመልካቾቻችን ተጨማሪ መረጃዎችን በቀጥታ መስመር የምንጠይቅባቸው ጉዳዮቻችን ይቀጥላሉ። የኢትዮጵያ ይደል ጉዞ ጥበብን ፍለጋ እስካሁን ድረስ በነበረው ሂደት በመጀመሪያው ዙር ድሬዳዋ፣ አዳማ ሐዋሳ፣ ሐረር፣ ባህር ዳርና ሌሎች የኢትዮጵያ ከተሞች ላይ ሲካሄድ ቆይቷል። አሁን ደግሞ የኢትዮጵያ አይደል ጉዞ ጥበብን ፍለጋ ጅግጅጋ ከተማ ላይ ደርሶ በጅግጅጋ ከተማ ያለውን ጥበብ በማውጣት ስራዎችን እየሰራ ነው የሚገኘው። ይህንኑ ጉዳይ በተመለከተ ለተጨማሪ ማብራሪያ እንግዳ ጋብዘናል። እንግዳችን ደግሞ የቲቪ መዝናኛ ቻናል ማኔጅንግ ኤዲተር የሆኑት አቶ ታምራየሁ ወንድም አገኝ ናቸው። በቀጥታ መስመራችን ላይ ስለተገናኘን ስለሚሰጡ ማብራሪያ እጅግ አድርገን እናመሰግናለን። የኢትዮጵያ አይደል ጉዞ ጥበብን ፍለጋ በበርካታ ከተሞች ላይ ሲካሄድ ነበር የቆየው። ቀደም ሲል እየጠቀስኳቸው ነበረ። አሁን ላይ ያለበት ሂደት ምን ይመስላል? በቀጣይ ደግሞ ምንድን ነው የሚጠበቀው? እንግዲህ እስካሁን ድረስ በሀያ ከተሞች ውስጥ ጉዞ ለማድረግ ጉዞ ከተጀመረ ጊዜ ጀምሮ በዚህኛው ሳምንት ቀሪ ሁለት ከተሞች ተደርገው እስካሁን ጉዞ ያደረገባቸውን ከተሞች ፕሮግራሙ ማለት ነው አስረኛው ከተማ ላይ ደርሰናል። ግማሹን የጉዞ ክፍል ተጉዘናል ማለት ነው። በዚህኛው ሳምንት በአፋር ሰመራ ከተማና በሶማሌ ክልል ጅጅጋ ከተማ ላይ ቀረጻዎች ተደርገዋል። ዛሬ የመጨረሻ ቀረጻዎች በጅጅጋ ከተማ እየተከናወኑ ይገኛሉ። በጣም በርካታ የሆኑ ወጣቶች ኪነ ጥበብ ላይ ተሰጥኦ ያላቸው ሰዎች እየቀረቡ ፕሮግራሙን እየታደሙበት ይገኛሉ። እንግዲህ እዚህ ፕሮግራም ዋና አላማ ከዚህ በፊት የኢትዮጵያ አይዶል ፕሮግራሞች የሚካሄዱት በማዕከል አዲስ አበባ ላይ ነው። ከሁሉም አቅጣጫ እየመጡ እዚህ ነበር የሚወዳደሩት። ነገር ግን እዚህ ለመምጣት እዚህ ድረስ ለመድረስ አቅም ይጠይቃል በብዙ መንገድ እና ያ አቅም የሌላቸው ሰዎች ወደዚህ መምጣት ሲቸገሩ እናያለን። በተለይ ከማዕከሉ ራቅ ብለው ያሉ አካባቢዎች ይህንን እድል ለመጠቀም ሲቸገሩ እንመለከት ነበር እና አሁን ግን የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያካሄደ ባለው ሪፎርም ሰዎች እዚህ ድረስ እንዲመጡ ብቻም ሳይሆን እና ደግሞ ባሉበትም ሆነው ቴሌቪዥኑን እንዲመለከቱት ብቻ ሳይሆን አንዳንድ መድረኮች ራሳቸው ከተሞቻቸው ድረስ እንዲሄዱ በማድረግ ሰዎች ወዳሉበት ቦታዎች ላይ እድሎችን የማስፋት ስራዎች ናቸው እየተሰሩ ያሉት። በዚህም አማካኝነት እንግዲህ ወደ አስር ከተሞች ውስጥ መጓዝ ተችሏል። እስካሁን ባደረግነው ቅኝት እንግዲህ ወደ አንድ ከተማ ሲካሄድ የሚሰራው የኪነ ጥበብ ውድድር ብቻ አይደለም። የተለያዩ የከተማ ቅኝቶች ይደረጋሉ። በዛ አካባቢ ያሉ የኪነ ጥበብ ማዕከላት፣ የወጣት ማዕከላት ይፈተሻሉና በአብዛኛው አካባቢዎች ላይ ወጣቶች ተሰጧቸውን የሚያዳብሩባቸው ማዕከላት እጥረት እንዳለ ተመልክተላል ይችላልና ይሄ ፕሮግራም በገባባቸው አካባቢዎች በሙሉ ይሄ ነገር እንዲነቃቃ ሰዎችን የማሳሰብም የማንቃትም ጉዳይ አለ። በእርግጠኝነት ይሄ ፕሮግራም ደግሞ በቅርብ ቀን ወደ አየር ሲወጣ ይህንን ሲመለከቱ በልጆቻቸው ብዙ ስለሚኮሩ ብዙ ነገሮችን ያነቃቃሉ ብለን ነው የምናስበው። ይህንን ጉዳይ እንደ ኪነ ጥበብ ከተመለከት ነው ኪነጥበብ የራሱ ትልቅ ኃይል ያለው ነው ሀገርን በማሰባሰብ ህብረ ብሔራዊነትን በማስፋፋት ደረጃ ብዙ ነገሮችን ወደ አንድ ማምጣት የሚችል ህዝብን ማሰባሰብ የሚችል ነው። ነገር ግን በተጨማሪ መመልከት ከቻለን በራሱ ደግሞ የኢኮኖሚ አቅም ነው፣ ትልቅ ኢንዱስትሪ እንደሆነ እንመለከታለን። በአንዳንድ ሀገራት ላይ ያለው የኢኮኖሚ ድርሻ በጣም ከፍተኛ ነው። ስለዚህ ኪነ ጥበቡ ባደገ ቁጥር የሚፈታቸው ጉዳዮች በማህበራዊ በኢኮኖሚ መስክ በጣም ከፍተኛ ነው እና እያንዳንዱ በከባባቸው ከተማዎች ውስጥ ያንን የማነቃቃት ስራዎችን እየሰራ ነበር የቆየ ነው። በሚቀጥሉት ቀናት ደግሞ እስካሁን ድረስ ጉዞ ተደረገባቸው ከተሞች ጉዞ በማድረግ ሰፋፊ ስራዎችን እንሰራለን ብለን እንጠብቃለን። መልካም እናመሰግናለን አቶ ታምራየሁ ለመረጃው። ጥሩ ቀን ይሁን፣ ሰላም ይሁኑ። በደቡብ ኢትዮጵያ ክልል ወላይታ ዞን በአደጋ ስጋት ምክንያት ከቀያቸው የተፈናቀሉ ስድስት ሺህ ተጎጂዎችን መልሶ የማቋቋም ስራ እየተከናወነ መሆኑን የክልሉ ግብርና ቢሮ አስታወቀ። ከተለያዩ አካባቢዎች በናዳ ስጋት ምክንያት የተፈናቀሉ ስምንት መቶ አባወራዎችን በዞኑ አበላ አባያ ወረዳ ለማስፈር ቅድመ ሁኔታዎች መሟላት እንዳለባቸውም ነው የተጠየቀው። ይህንኑ ጉዳይ ይዘን እንቀጥላለን። ተመልካቾቻችን፣ ተጨማሪ ማብራሪያዎችን ለማግኘት በቀጥታ ከወላይታ ሶዶ የወላይታ ሶዶ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳዊት ደሳለኝን እንግዳ አድርገን አግኝተናቸዋል። አቶ ዳዊት፣ እጅግ አድርገን እናመሰግናለን። ስለ ጊዜው ተጎጂ ነዋሪዎችን ለማቋቋም ምን አይነት ስራዎች እየተሰሩ ነው? መጪው ደግሞ ክረምት ነውና ሊከሰት የሚችል አደጋን ለመከላከል ምን አይነት ቅድመ ጥንቃቄዎችስ እየተደረጉ ነው? እሺ አመሰግናለሁ። ስለ ጋበዛችሁን እጅግ አድርጌ አመሰግናለሁ። እንደ ጠየቃችሁን እንግዲህ ከአምና 2016 ዓመተ ምህረት በሐምሌ ወር ከፍተኛ ዝናብ ከመዝነቡ ጋር ተያይዞ በወላይታ ዞን በተለያዩ አካባቢ የመሬት መንሸራተት ናዳና የጎርፍ አደጋ አጋጥሞን ነበረ። ይህንን አደጋ ለመመለስ እንግዲህ አስቸኳይ ምላሽ የሚፈልጉትን አስቸኳይ ምላሽ ሰጥተን አሁን በዘላቂነት የሰፈራ ስራ ለማድረግ ስራ ላይ ነን ያለነው። ስለዚህ ከዚህ ጋር ተያይዞ እንደተጠቀሰው ከ6 ሺህ በላይ በአባወራ 23 43 የሚሆኑ አባወራዎች ተፈናቅለው የነበሩበት ሁኔታ አለ። ስለዚህ ይህንን ለመመለስ ስንል የጥናት ቡድን አቋቁመን ከተለያዩ ሴክተሮች ይህንን ሊመልሱ ይችላሉ ሊረዱን ይችላሉ የሚሉ ተቋማትን ከተለያዩ ተቋም የተወጣጣ ቡድን ጥናት አካሂዶ ይሄ አደጋ እንዳይደርስ አደጋ የማይደርስበት አካባቢ ጥናት አጠናቀን በሶስት ዋና ዋና ወረዳዎች ጥናቱን አጠናቀን የመሬት ልየታ አድርገናል። ከዚህ አንጻር አሁን 800 አባወራ ለይተን ወደ ማስፈር ስራ የገባንበት ሁኔታ አለ። ከዚህ አኳያ እንግዲህ በአባላ አባያ በሆቢቻ ና ኪንዶ ኮይሻ እነ ስምንቱን ስምንት መቶ አባ ወራዎችን የማስፈር ስራ ተጀምሯል። ስራው ተጠናክሮ ተጠናክሮ የቀጠለበት ሁኔታ ነው ያለው። መልካም፣ እጅግ አድርገን እናመሰግናለን። የወላይታ ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ዳዊት ደሳለኝ መልካም ቀን ይሆንልዎት። ዘላቂ ሰላምን ለማረጋገጥ ህብረተሰቡ የበኩሉን እንዲወጣ ተጠየቀ። በባህር ዳር ከተማ አስተዳደር ልዩ ልዩ የህብረተሰብ ተወካዮች ጋር በወቅታዊ የሰላም ጉዳዮች ላይ የምክክር መድረኮች እየተካሄዱ ይገኛሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች። ከባህር ዳር ራሄል እንደምን ቆይተሻል? እየተካሄዱ ባሉት የውይይት መድረኮች ላይ በተለይ ሰላም በተመለከተ ህብረተሰቡ ምን እያለ ነው? አመሰግናለሁኝ። በባህር ዳር ከተማ እንግዲህ ባለፉት 15 ቀናት በላይ የክልሉ ወቅታዊና የሰላም እንዲሁም የመልካም አስተዳደር ጉዳዮች ላይ ምክክር እየተደረገ ነው የሚገኘው። በተለይም ደግሞ ማህበረሰቡ አሁን ባለው የክልሉ ሁኔታ ምን አይነት ጥያቄዎች አሉት፣ ምን አይነት ስሜቶች አሉት፣ የሚሉ ሀሳቦች እየተንጸባረቁበት ነው የሚገኙት። በርከት ያሉ መድረኮች ተካሂደዋል። አብነትም የንግዱ ማህበረሰብ በዛሬውም ዕለት እየተመካከረ ነው የሚገኘው። የኪነ ጥበብ ሙያተኞች፣ የሚዲያ እና የማህበራዊ ሚዲያ አንቂዎች ጭምር በተለያዩ ሁኔታ ምክክር እያደረጉ ነው የሚገኙት። እንግዲህ ቀደም ብለንም በተለያዩ ዘገባዎቻችን እንዳነሳ ነው የጥፋት እጆችና መዘዞቹ በሚል በክልሉ ከ15 ቀናት በላይ የተለያዩ ማህበረሰብ ክፍሎች ምክክር እያደረጉ ነው የሚገኙት። ለአብነት በእነዚህ መድረኮች እንግዲህ በተለይ የንግዱ ማህበረሰብ እያነሳቸው ያሉ በርከት ያሉ ጥያቄዎችን መታዘብ ችለናል። የንግድ እንቅስቃሴ እንግዲህ በመሰረታዊነት በእንቅስቃሴ ላይ መሰረት ያደረገ ነው። የንግድ ልውውጦች፣ የንግድ ስራ ይህም በሰላሙ ችግር ምክንያት በርከት ያሉ መንገዶች ነፃ ለመሆን ዝርፊያና ልዩ ልዩ ወንጀሎች መከሰት ተንቀሳቅሶ ለመስራት እጅግ አስቸጋሪ መሆኑን ይህም ደግሞ በ ኑሮ ውድነት ላይ በምርቶች ዋጋ ጭማሪ ላይ ከፍተኛ የሆነ አሉታዊ ተጽዕኖ እያሳደረ መሆኑን አንስተዋል። ከዚህም ባሻገር ደግሞ ምንም አይነት የሀብት መጠን ይኑራቸው በአካባቢያቸው የሚታዩ የወንጀል እንቅስቃሴዎች ታላሚ መሆን ለነጋዴዎች ትልቅ ስጋት እየሆነ መሆኑንም እንዲሁ ተነስቷል ማለት ነው። ከዚህም ባለፈ የኪነ ጥበብ ሙያተኞች ጭምር በእየተመካከሩባቸው ባሉ መድረኮችም ኪነ ጥበብ የእንቅስቃሴ ከቦታ ቦታ ተዘዋውሮ ማህበረሰቡን በኪነ ጥበብ የማዝናናት፣ የማሳወቅ፣ የማስተማር ዓላማ ይዞ የሚንቀሳቀሱ ቢሆንም ምንም አይነት የፖለቲካም ሆነ የትኛውም ሀሳብ የሚያራምዱ ባልሆኑበት ሁኔታ ግን መንቀሳቀስ እጅግ ፈተና መሆኑን ይህም በክልሉ ኪነጥበባዊ እንቅስቃሴ ላይ ከፍተኛ ተግዳሮት ያሳደረ መሆኑን አንስተዋል። እንደ ማህበረሰብ ጠቅለል ብሎ ሲታይ የክልሉን ሰላም ማረጋገጥ ቅድሚያ የሚሰጠው ሊሆን ይገባል የሚሉ የህብረተሰብ ድምጾች ነው እየተሰሙ የሚገኙት። ይህም ደግሞ ኢኮኖሚያዊ፣ ማህበራዊ እና ስነልቦናዊ ጫና እያሳደረ ያለው የጸጥታ ጉዳይ እልባት እንዲያገኝ መፍትሄ እንዲያገኝ ለዚህም ደግሞ ይህንን አስቀድሞ ለሚሰራ የመንግስት የጸጥታ ቁጥር አካል በመሆን እንደሚሰሩ ነው የገለጹበት። ሌሎች መረጃዎችን በሌሎች ሰዓት ይዤ እመለሳለሁ። አመሰግናለሁ። እና መሰግናለን። ራሔል፣ ጥሩ ቀን ይሆንልሽ። ዜና ኢትዮጵያ እንደቀጠለ ነው። ተመልካቾቻችን፣ አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን የምናልፈው ዶናልድ ትራምፕ ከተባበሩት አረብ ኤምሬቶች ጋር የአንድ ነጥብ አራት ትሪሊዮን ዶላር የኢንቨስትመንት ስምምነት ማድረጋቸውን አስታወቁ። ፕሬዚዳንቱ የአሜሪካና የተባበሩት አረብ ኤምሬቶች ግንኙነት አስደናቂ ደረጃ ላይ መድረሱንም ነው በጉብኝታቸው የተናገሩት። ስምምነቱ በተለይም በአርቲፊሻል ኢንቴሊጀንስ የተሻለ እድገት ለማምጣት ያለመ ስለ መሆኑ ተገልጿል። ይህም የተባበሩት አረብ ኤምሬቶች በአሜሪካ በአርቲፊሻል ኢንቴሊጀንስ በኩል የሚደረጉ ምርምሮችን በገንዘብ የመደገፍና የመጠቀም መብት እንደሚሰጥ ነው የተገለጸው። የአሜሪካው ፕሬዚዳንት በመካከለኛው ምስራቅ ሶስት ሀገራት እያደረጉ የነበረው ጉብኝትም በተባበሩት የሚያደርጉት አረብ ኤሚሬቶች ተጠናቋል። በሌላ የውጭ ዘገባ በሩሲያና ዩክሬን መካከል የሰላም ድርድር በቱርክ ኢስታንቡል መካሄዱን ቀጥሏል። እስካሁን ያለውን የድርድር ሁኔታ አስመልክተው የዩክሬኑ ፕሬዝደንት በኤክስ የማህበራዊ ገጻቸው ላይ ባስተላለፉት መልእክት ሩሲያ ለድርድሩ ብዙም ትኩረት አለመስጠቷን ተናግረዋል። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሮቢዮ በበኩላቸው ከሰላም ድርድሩ አወንታዊ ውጤት ይገኛል ብለው እንደማይጠብቁ ገልጸዋል። በአንጻሩ ሩሲያ ጦርነቱን ሙሉ በሙሉ ለማስቆም ሂደት ያለውና ረጅም ውይይቶች ያስፈልጋሉ የሚል እምነት እንዳላት